ሰላም እንዴት ዋላችሁ? ከቴክኒውስ ላሁን የያዝነውን መረጃ እንነግራችኋለን። አብራችሁን ቆዩ። ሄመራጂክ ፊቨር ምንድን ነው? ይህ በሽታ በቫይረስ የሚከሰት ከባድ የበሽታ ቡድን ነው። በሽታው በመሰረቱ የደም መፍሰስን ወይም የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ በተለያዩ ቫይረሶች የሚመጣ በሽታ ነው። የበሽታው መንስኤና የቫይረስ አይነት፣ ኢቦላ፣ ሪፍት ቫሊ ፊቨር አርቪኤፍ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 ምራቅ፣ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች በሚነካኩበት ጊዜ። ሁለት በነፍሳት ንክሻ። ሦስት ከሰው ወደ ሰው ከተያዘ ሰው የሚገኘው ደም፣ ምራቅ፣ የሰውነት ፈሳሾች ወይም ሌሎች ክምችቶች በቀጥታ በሚነካኩበት ጊዜ። ይህ ለበሽታው ከባዱና ዋነኛው ዓይነት የመተላለፊያ መንገድ ነው። የበሽታው ምልክቶች። ምልክቶቹ በድንገት ሊታዩና በፍጥነት ሊባባሱ ይችላሉ። አንድ ሰው በቫይረሱ በተጠቃ ከሁለት እስከ 21 ቀናት ውስጥ ምልክቶቹ መታየት ይጀምራሉ። መጀመሪያ ላይ የሚታዩ ምልክቶች ምልክቶቹን በሁለት ከፍሎ ማየት የሚቻል ሲሆን የመጀመሪው ቀለል ያሉ ምልክቶችና የመጨረሻው አደገኛ አስጊ ደረጃ ላይ ሲደርስ የሚታዩ ናቸው። የመጀመሪያ ምልክቶች እስከ ከፍተኛ የሰውነት ሙቀት ትኩሳት፣ ድካምና የመዛል ስሜት፣ የጡንቻ የአጥንት ህመምና ቁርጥማት፣ ራስ ምታት፣ የጉሮሮ ህመም። ከባድ ምልክቶች በቆዳ ስር ደም መውጣት፣ ከአፍ አፍንጫ፣ ከዓይን ወይም ከጆሮ ደም መፍሰስ፣ የጭንቅላት አእምሮ መናጋት መደንገጥ ራስን መርሳት ኮማ ውስጥ መግባት የኩላሊትና የጉበት መጎዳትና ሥራ ማቆም ከፍተኛ ድካምና ሾክ የበርካታ አካላት አለመስራት። እንዴት መከላከል ይቻላል? በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ ጎበር ነፍሱን ከሞት መታደግ ስለሆነ በአግባቡ ይጠቀሙት። ከታማሚ ሰው ጋር ያልወትን ንክክ መከላከልና አፋጣኝ አስፈላጊ የሕክምና እርዳታ ማግኘት አስፈላጊ ሆኖ በሽታውን ሙሉ በሙሉ ማዳን የሚችል ሕክምና የለም። መከላከል ብቸኛው ቁልፍ መንገድ ነው። የሚከተሉትን ማድረግ ያስፈልግዎታል አንድ እጆቹን በንጽሕና ይታጠቡ በሳሙናና በንጹሕ ውሃ ዘወትር ማጠብ አስፈላጊ ነው ሁለት ከሌሎች ሰዎች ክምችቶች ራስዎን ይጠብቁ ከሰዎች ደም ምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች ንክኪዎች ራስዎን ይጠብቁ ይህ ለቤተሰብ አባላትና በተለይም ለሕክምና ባለሙያዎች እጅግ አስፈላጊ ነው ብዙ የሕክምና ጤና ባለሙያዎች ሕይወታቸውን የሚያጡበት ወረርሽኝ ነው ሶስት ከእንስሳት ይራቁ። አይጦችንና ሌሎች እንስሳት ከቤቱ አርቀው ያቆዩ። የሚታወቁ የእንስሳት ክምችቶች ባሉበት ስፍራ ጥንቃቄ አይለይዎት። አራት። ከነፍሳት ይጠበቁ። አጎበር ይጠቀሙ።